የአማራን ህዝብ ካልጨረስኩ እንቅልፍ አልተኛም ያለው የኦነግ መራሹ መከላከያ ሰራዊት ወይም የኦነግ ብልጽግና ወንበር ጠባቂ በህዝባችን ላይ መፈናቀል፣ ጅምላ ግድያ፣ አፈናና ስር በአሰቃቂ ሁኔታ መግደል፣ ጡትን መቁረጥ ወዘተ እየተፈጸመ ህብረተሰቡን በጨለማ ውስጥ እያኖረው ይገኛል። በተለይም የደራ አማራን በተመለከተ የያዝነው መረጃ እናደርሳችኋለን። የአማራ ፋኖ ብሔር ኃይል አፍባ ላስታሳምነው ኮር ኃይሉ ከበደ ክፍለ ጦር ስር ካሉት ብርጌዶች በተጨማሪ ዋግሹም ብርጌድ ተመስርቷል። የአማራ ፋኖ ብሔር ኃይል በወሎ የአገዛዙ ወታደሮችና የዞኑ አመራሮች የተሳተፉበት ቡድን በፋኖ ስም በወልዲያ ከተማ ህዝብ ላይ ከፍተኛ ዝርፊያና እግታ እያካሄደ መሆኑን በተረጋገጠ መረጃ አጋልጧል። ትሰሙታላችሁ የእስክንድር ነጋ የውጭ ጠበቃና የፖለቲካ ቁማር ቆማሪ ያመነውን ሰፊውን ህዝብ በዶላር የቀየረው አክቲቪስት አፍታ ሟያሌ ጋዜጠኛ ወግደረስን ከጎ ጃም ላስወጣልኝ ወጣልኝ ሶስት ሚሊዮን ብር እከፍላለው ማለቱ ተሰምቷል። ይክስተት የሀብታሙን ጭንብል እያጋለጠ ሲሉ ብዙዎች እያነጋገረ ይገኛል። በዝርዝር እናስደምጣቸዋለን። የትግራይ ክልል ጸጥታ ቢሮ አቶ ጌታቸው ረዳ ወደ ትግራይ ተመልሶ ቢመጣም ጫፉን አንነካውም ሲል መግለጫ አውጥቷል። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣቸዋለን። ሰላም ጤና ይስጥልን፣ ክቡራትና ክቡራን፣ በዓለም ዳርቻው ለምትገኙ ቻናላችን ቤተሰቦች እነ ለሰዓቱ ያዘጋጀናችሁን የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋን ነው የሚል አስተያየት እያስቀመጣችሁ አብራችሁ ሆኖ እነሆ ወደ መረጃችን ገባን። የአማራ ህዝብ ወይም የደራን አማራን ካልጨረስኩ እንቅልፍ አልተኛም ያለው የኦነግ መራሹ መከላከያ ሰራዊት የኦነግ ብልጽግና ወንበር ጠባቂ በህዝባችን ላይ መፈናቀል፣ ጅምላ ግድያ፣ አፈናና እስር በአሰቃቂ ሁኔታ መግደልና ጡት መቁረጥ ወዘተ እየተፈጸመ ህብረተሰቡን በጨለማ ውስጥ እያኖረው ይገኛል። ጉዶ መስቀል ከተማ የሚኖሩ አማራዎች ከቤታቸው እንዳይወጡ ጡ በአማራነታቸው ብቻ ፋኖ የሚል የታፔላ ስያሜ የተሰጥቷቸው በማሸማቀቅ የዕለት የንግድ ስራቸውና አጠቃላይ ማህበራዊ ኑሮ እንዳይኖሩ እንዲሁም ቤተክርስቲያን ሂደው ስራ ተጸሎት እንዳያደርጉ መስጊድ ገብተው እንዳይሰግዱ ተገልለውና ተሸማቀው በጨለማ ውስጥ ይገኛሉ። በቱቲ ሰኞ ገበያ፣ በሰልኩላና አካባቢው፣ በኩሉና ራቸውና በሌሎች ገጠራማ ቀብሌዎች የሚኖሩ የአማራ አርሶ አደሮችን እና ነጋዴዎች በማሰርና እስር ቤት ውስጥ የሶስት ዓመት ህጻናትን ኤሌክትሪክ ሾክድ በማድረግ እያሰቃያቸው ይገኛል። ይሁንና ይህንን የተለመደ ርካሽ ተግባሩን ለመፈጸም በዛሬው እለት በጉዶ መስቀል ከተማ የሚገኙ የባለሀብቶችን መኪና ለግዳጅ ጠርንፈው አሳድረዋል መሆኑን በወረዳው የኦነግ መከላከያና የጫካው አካው የብልጽግና ክንፍ በሚንቀሳቀስበት አካባቢ የሚኖሩ ማህበረሰብ ከነዚህ ጠላቶች ራሱን እንዲጠብቅ ያለውን ንብረት፣ ጥሬ ገንዘብ፣ የእጅ ስልኮቹን ሳይቀር እየዘረፈ በመሆኑ ይዞ እንዳይገኝ የጫካውን ኦነግ በዳቦ ስም ሸኔ በስውር ከፍተኛ ሁኔታ ጥሪ አድርጎ ስላዘጋጀው ህብረተሰቡ የዚህ ጨፍጫፊ ሰላባ እንዳይሆን ራሱን አዘጋጅቶ እንዲጠብቅ መልእክታችን እናስተላልፋለን ሲል መልእክቱን እያደረሰን የአማራ ፋኖ ብሔራዊ ኃይል የበፍቃዱ በላይ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛና መምህር ጌታቸው አበበ ነው። በሌላ መረጃ የአማራ ፋኖ ብሔራዊ ኃይል በወሎ የአገዛዙ ወታደሮችና የዞኑ አመራዶች የተሳተፉበት ቡድን ፋኖ ስም በወልዲያ ከተማ ህዝብ ላይ ከፍተኛ ዝርፊያና እገታ እያካሄደ ነው ተብሏል። ድርጅቱ ዛሬ በወጣው መግለጫ በወልዲያ ከተማ ህዝብ ላይ ከፍተኛ ዝርፊያና እገታ እየተፈጸመ መሆኑን ጠቅሶ ፋኖ በዘራፊዎች ላይ የማያዳግም እርምጃ እስኪወስድ ድረስ ማህበረሰቡ ዘራፊው አካል ማን እንደሆነ እንዲገነዘብ ጥሪ ያቀ አቅርቧል። የሰሜን ወሎ ዞን መቀመጫ በሆነችው ወልዲያ ከተማን ጨምሮ በዙሪያ በሚገኙ ገጠራማ መንደሮች ላይ ከፍተኛ የሆነ እገታ፣ ዝርፊያና ሌሎች ወንጀሎች እየተፈጸሙ እንደሚገኙ ከዚህ ቀደም መዘገባችን አይዘነጋም። ይህንን በሚመለከት ትላንት ግንቦት 8 2017 ዓ.ም በህዝብ ግንኙነት መምሪያው በኩል ጋዜጣዊ መግለጫ የሰጠው የአማራ ፋኖ ብሔራዊ ኃይል በወሎ በወልዲያና በአካባቢው ማህበረሰብ ላይ ከፍተኛ የሆነ ዝርፊያና እገታ የተፈጸመ መሆኑን ጠቅሶ የድርጊቱ ፈፃሚዎች ያገዛዙ ወታደሮችና የሰሜን ወሎ ዞን አመራሮች ናቸው ሲል ኮንኗል። የሰሜን ወሎ ዞን የብልጽግና መዋቅር አመራሮች ከመከላከያ ሰራዊት ከአድማ ብትናና ከሚሊሻ አባላት ጋር በመሆን በተጠና መዋቅራዊ በሆነ መንገድ በወልዲያ ከተማና በአካባቢው ማህበረሰብ ላይ በፋኖ ስም ከፍተኛ የሆነ ዝርፊያና እገታ እየፈጸመ ነው ያለው ድርጅቱ ይህም የህዝብ ደጀንና ድጋፍ ያለው በዋርካው ምሬ ወዳጁ የሚመራው የወሎ ቤተ አማራ ፋኖን በውድ ውጊያ መገዳደር ባለመቻሉ ከህዝብ ለመነጠል ታሳቢ ያደረገ እንቅስቃሴ ነው ሲል ገልጾታል። ዝርፊያና እገታው የሚፈጸመውን የዞኑ ብልጽግና አመራሮችና የመከላከያ ሰራዊት እንዲሁም የአድማ ብትናና ትንሽ ኃይሎች የተሳተፉበት ጥምር ኃይልን የሚመራው ኮሎኔል ጸጋ የተባለ የትግራይ ተወላጅ የሆነ የአገዛዙ ከፍተኛ አዛዥ ነው ሲል የጠቀሰው የአፍባሃ በወሎ ይህ ኮሎኔል ፋኖ ተዋግቼ ሳይሆን በሴራ ከህዝብ እነጥሏለሁ በሚል ቃል በቃል መናገሩንም በመግለጫው አትቷል። በዚህም በከተማዋና በከተማ ዙሪያ በሚገኙ አካባቢዎች ላይ ሰርቶ አደር ነጋዴዎችን ጨምሮ ፋኖ ከህዝብ ለመነጠል ይጠቅሙኛል ያሏቸውን ግለሰቦች ጨለማን ተገን በማድረግ አፍነው ወደ ወልዲያ መቻሪ አካባቢ በመውሰድ እያስገደዱ በሚሊዮን የሚቆጠር ገንዘብ በመቀበል ህዝቡን ለመ ተከራና ስቃይ ዳርገውታል ብሏል ድርጅቱ። ድርጅቱ በመግለጫው ፋኖ በዘራፊዎች ላይ የሚያዳግም እርምጃ እስኪወስድ ድረስ የወልዲያ ከተማና የአካባቢው ማህበረሰብ ዘራፊው አካል ማን እንደሆነ እንዲገነዘብና የዚህ ሰለባ እንዳይሆን ጥንቃቄ እንዲያደርግ ጥሪ አቅርቧል። በሌላ ዜና የእስክንድር ነጋ የውጭ ጠበቃና የፖለቲካ ቁማር ቆማሪ ያመነውን ሰፊውን ህዝብ በዶላር የቀየረው አክቲቪስት ሀብታሙ አያሌው ጋዜጠኛ ወግደረስን ከጎጃም ላስወጣልኝ 3 ሚሊዮን ብር እከፍላለሁ ማለት ተሰምቷል። ሀብታሙ አያሌው ከህዝብ ሰብስቦ በኪሶ የያዛትን ገንዘብ 3 ሚሊዮን ብር ልኮ ጋዜጠኛ ደረስን ከጎጃም አስወጡልኝ ብሏል። ሀፍታሙ የደረሰበትን የሰሞኑ የፖለቲካ ክስረት ወግደረስን አስወጥቶ መነባንብ ሊያነብ ነበር፣ አልሆነም። አማራ ተራራ ነው። የማትገፋውን ተራራ ጀምርሃል ከሆነ የጀመርከውን የተሳሳተ እቅድ ትተህ ወደ ሰፊው ህዝብ አላማና ወደ ህልውና ትግሉ ብትገባ መልካም ነው እንላለን። ካልሆነ ግን አንድ አክቲቪስት አሴረ አላሴረ፣ ጮኸ አልጮኸ፣ ተናገረ አልተናገረ፣ የአማራ ህዝብ ለዘመናት መገፋትን ተቀብሎ ሲመረው የተነሳለት የህልውና ትግል ነውና ወደ ኋላ እንደማይሉ መታወቅ ያለበት ጉዳይ ነው። ወግደረስ ጤናው ትግሉን ድግፍ ደግፎ በርካታ ኃላፊነቶችን የተወጣ የህዝብን አደራ ከሞቀው ቤቱ ወጥቶ ወደ ወጫካ የገባ የባሩድ ሽታ የዲሽቃ ጋጋታ የሚግ እሩምታ ያስደነብረው ለአማራ ህዝብ እየታገለ ቀድሞም ማንም ሳይነቃ በተለያዩ የማህበረ ሚዲያዎች አማራን ለማንቃት የራሱን ደማቅ ታሪክ የጻፈ ጀግና ጋዜጠኛ ነው። ነገር ግን ይህ ጋዜጠኛ ሰው ነውና፣ የነስክንድር ነጋ ዶላር አሳሰው ትግሉን ለመጥለፍና የነሱን አላማ ለማሳካትም ደፋ ቀና ማለት ሲጀምር ዘብደኛው የአማራ ፋኖ በጎጃም በራሱ የደህንነት መዋቅር የጋዜጠኛ የሚያደርገውን ድብቅ እኩይ ተግባር ሲደርስበት ከትግሉ ፊት ገለል በማድረግ በቦታው ሌላ ሰው ተክቶ ትግሉን እያሳለጠ ጥላትን በመረጠው አፈሙዝ እያናገረው ይገኛል። እናም በ ሶስት ሚሊዮን ተላልፎ የሚሰጥ ጋዜጠኛም ሆነ ታጋይ የለምና ወደ ቀልብ ተመለስ። በዚህ ትውልድ ፊትና ተቋም ስር ዶላር ይዘህ መተህ የምትገዛቸው ዲሽቃ አላያም ሞርተር ካልሆነ በስተቀር ገዝተህ የምትወስደው ባሪያ ፋኖ አታገኝም። እንደ ምሳሌ የአማራ ፋኖ በጎጃም አንድ ህዝባዊ መንግስት እስከሆነ ድረስ ሰነድ አለው በሶፍትም በሃርድ ኮፒም ተደጉሶ የተቀመጠ መመሪያና ደንብ አለው። ተቋማዊ የሆነ ተዋረዳዊ ተጠየቅ ያለበት የትግል ቼክሊስት ይወርዳል። በቅዱ መሰረት ይገመግማል። ክፍተቶቹን ግምገማ ይሞላል። ጠንካራ ጎኖቹን እንደ ማበረታቻ እውቅና ይሰጣል። ከውጊያ ጎን ለጎን የአካባቢው ህዝብ ችግሮች በህዝባዊ ውይይት ይቀርፋል። የጎበዝ አለቆችን እየመረጠ አስተዳደራዊ መዋቅር ይዘረጋል። በነፃ ቀጠናዎቹ የልማት ስራዎችን ይከውናል። በበጎ አድራጎት ተግባራት ላለመሳተፍና ህዝብን ለአንዲት ደቂቃም ቢሆን ማስቀየም ቀይ መስመሮቹ ናቸው። ይህ ደግሞ ከላይኛው የህዝብ መዋቅር እስከታችኛው የሻለቃ መዋቅር ድረስ የፖለቲካ ዘርፍ፣ ማህበራዊ ዘርፍና ወታደራዊ ዘርፍ የሚገናኙበት ሰንሰለት እንደ ብረት እየጠነከረ ነው። የኤሌክትሮኒክስና የፊት ለፊት ውይይቶች በየቀኑ ይደረጋሉ። የጠላት ኃይል አስተላለፉን እያየ መመሪያና የትግል አቅጣጫዎችን በቅጽበት የሚያስተካክልበት የራሱ የሆነ ፈጣን አቅጣጫ ቀያሽ ቲም አለው። በእግረኛ ተዋጊው መካከል የሚፈጠር መሰላቸትና ተስፋ መቁረጥ እንዳይኖር ተደርጎ የተደራጀ ግዙፍ የስነልቦና ገንቢ ኃይል ተፈጥሯል። አማራነት የዝንተ ዓለም የትግል አጽናፍ ክበቡ ሆኖ በአእምሮም በእጁ አፈሙዞ የተቀረጸበት ትውልድ ተሰልፎበታል። ሲጠቃለል ግዙፉ ተቋም ነው ዘመነ ካሴ ትከሻ ላይ ብቻ የተንጠለጠለ ሳይሆን በመቶ ሺህ በሚቆጠሩ አክቲቪስት የፋኖ ተዋጊ ኃይሎችና በመቶ ሺህ በሚቆጠሩ ምልምል ወጣቶች ብሎም በሚሊዮን በሚቆጠር ሕዝባዊ ድጋፍ ጸንቶ የቆመ ነው ለማለት ይቻላል። እናም በዚህ ትውልድ ፊትና ተቋም ስር ገንዘብ ይዘህ መተህ የምትገዛላቸው ሞርተር ካልሆነ በስተቀር ገዝተህ የምትወስደው ባሪያ ፋኖ አታገኝም። ዘመነን ሚሊዮን ጊዜ ብትሰድበው ከፋኖና ከአማራ ልብ ውስጥ ፍቆ ማውጣት አትችልም። እሱ እንደው ለትግሉና ለማውቀትና ላላማው እየታመነ ነው የሚለው ጓዳዊ ምክራችን ነው። የትግራይ ክልል ጸጥታ ቢሮ አቶ ጌታቸው ረዳ ወደ ትግራይ ተመልሶ ቢመጣም ጫፉን አንነካውም ሲል መግለጫ አውጥቷል። ከመቀሌ ተባረው አዲስ አበባ የተቀመጡት የቀድሞ የትግራይ ክልል ፕሬዚዳንትና የአሁኑ የአብይ አህመድ የቀጠና ጉዳይ አማካሪ የሚባሉት አቶ ጌታቸው ረዳ ባለፈው ፋና ላይ ቀርበው ከሰደቧቸውና ከወግዟቸው የትግራይ ጸጥታ ኃላፊዎች ምላሽ ተሰጥቷቸዋል። ትግራይ ሰላምና ደህንነት ቢሮ ዛሬ በሰጠው መግለጫ አቶ ጌታቸው እንኳንም ጎራ ለይተው ለመሳደብ አበቃቸው ብሏል። በትግራይ ውስጥ በፕሪቶሪያው ስምምነት መሰረት በአንጻራዊነት ሰላም ሰፍኗል ያለው የትግራይ ሰላምና ደህንነት ቢሮ ይህን የተገኘውን እድል ለማበላሸት አንዳንድ አካላት እየተንቀሳቀሱ ነው ሲል ከሷል። የትግራይ ህዝብና መንግስት የሰላም ፍላጎቱን በመግለጽ ለፕሪቶሪያው ስምምነት ተግባራዊነት እንዲደረግ ሲሰራ ቆይቷል ያለው መግለጫው ህይወታችን ይሻሻላል የሚል ትልልቅ ተስፋ የነበረው ህዝባችን ህልም ለማደናቀፍ እንቅስቃሴ እየተደረገ ነው ብሏል። ለዚህም አቶ ጌታቸው ረዳን ተጠያቂ ያደረገው መግለጫው የትግራይ ህዝብ ጥቅም እንዳይረጋገጥ በሚያደርግ እንቅስቃሴ ውስጥ ቆይተዋልም ብሏል። በድርጅታችንና በጦር አዛዦች ላይ ለቁጥር የሚያታክቱ ስድቦች ሀሳቦችንና የውሸት ወሬዎችን ለረጅም ጊዜ ሲያናፍስ ኑሯል፣ ሲል ምላሽ የሰጠው መግለጫው የትግራይ ሰራዊት አመራርና አባላት ሊገድሉ ነበር ያለው ሀሰት ነው ብሏል። እኛ በታሪካችን በትግራይ ህዝብ ትግል ውስጥ የተሳተፈና ይብዛ ይነስም አብሮን የኖረ ሰው ይቅርና ፊት ለፊት ሲዋጉን የነበሩትን የጥላት ወታደሮች ህዝባችንና ሀገራችን ለማጥፋት ሲሞክሩ ማርከናቸው እንኳን አልገደልንም፣ ሲል ቢሮው ጌታቸው ረዳን ለመግደል እንዳላሴራ ትቷል። በመጨረሻም የአማራ ፋኖ ብሔር ኃይል ላስታሳምነው ኮር ኃይሉ ከበደ ክፍለ ጦር ስር ካሉት ብርጌዶች በተጨማሪ ዋግሹም ብርጌድ ተመስርቷል። አማራ ፋኖ ብሔር ኃይል ላስታሳምነው ኮር ኃይሉ ከበደ ክፍለ ጦር ስር ዋግሹም ብርጌድ ተመስርቷል። ዋግሹም ብርጌድ በዋግኅምራ ዞን በዳህና እስከ ሳህላ ሰየምት ወረዳ ቀጠናዎች በመሸፈን የሚታገል ሲሆን ዛሬ የግንቦት 8 ቀን 2017 ዓም የአፍባሃ አማራ ፋኖ በወሎ ቤት አማራ የድርጅቱ ከፍተኛ አመራሮችና ላስታሳምነው ኮር ከፍተኛ አመራሮች በተገኙበት ዋግሹም ብርጌድ እውቅና አግኝት ተገኝቷል የብርጌዱ አመራሮች ፋኖ ሰለሞን ኃይሌ የብርጌዱ አዛዥ ፋኖ አማራ ይቅም ምክትል አዛዥ ፋኖ ሙቀት ነጋሽ ዘመቻ መምሪያ ፋኖ አድኖ ተረፈ አስተዳደር ታዘበው መላክ ስምሪት እና ሌሎች አመራሮችን ተመርጠዋል ቃለ መሐላ በመፈጸም ኃላፊነት ተረክበዋል መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋሎ ተጠናክሮ ይቀጥላል ሲል በአማራ ፋኖ ብሔር ኃይል በወሎ ላስታሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያይብን ገልጿል ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ እሳታችን እስክንገናኝ ድረስ የዩቲዩብ ቻናችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ